ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሚያዝያ 15 ቀን 2017 ዓ ም የጣና ቴሌቪዥን የኩለ ቀን ዜናችንን እናስደምጣችኋለን። ዝርዝሩን ከማቅረባችን በፊት አርዕስተ ዜናዎቹን በቅድሚያ እናስደምጣችሁ። የሱዳን ኮሪደር እንዴት አደረም ከጎንደር የተሰማው አፍላ የውጊያ መረጃ ምን ይመስላል? በዝርዝር የምናስደምጣችሁ ቀዳሚ መረጃችን ነው። የወጣነው አማራ እስከ ዳግም ምጽዓት እንዲኖር ነው ሲል የፋኖ መሪው ተናግሯል። ይህን የተናገረው የፋኖ መሪው ማን ነው የሚለውን ከዜናችን ታገኙታላችሁ። የብልጽግና መንግሥት ቅጥረኛ ወታደር መግዛቱን ምንጮች ገልጸዋል። በዚህ ደረጃ የወታደርና የጦርነት ናፍቆት የተጫነው የብልጽግናው አገዛዝ ቅጥረኛ ወታደር ከየት ገዛ ቅጥረኛ ወታደር ለመግዛት የተገደደው ስለምንድን ነው ለሚሉት ጥያቄዎች በዜናችን መልስ ተሰጥቶባቸዋል። ተሰሙታላችሁ። የጅቡቲ መንግስት ከኢትዮጵያ መንግሥት የቀረበለትን የጊዜ ስጠኝ ልመና አልቀበልህም ብሎታል። በጅቡቲ ስለሚኖሩ ዜጎቻችን አሁናዊ መረጃ በዝርዝር እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝሩ እናመራለን። በቅድሚያም የሱዳን ኮሪደሩን ተጋድሎ የአዳር መረጃ እናጋራችሁ። አዳሩን ከጎንደር ታላቅ የድል ዜና ተሰማም። በሱዳን ኮሪደር እየተካሄደ ያለው ትንቅንቅ አዳሩንም ቀጥሎ እየተካሄደ ሲሆን የአማራ ፋኖ ታላቅ ድል ተጎናጽፏል። ከሰኞ እኩለ ሌሊት ጀምሮ እየተካሄደ ባለው የኮሪደሩ ተጋድሎ የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ካራ አማራ ክፍለ ጦር በብልጽግናው ሰራዊት ላይ ድል ተቀዳጅተዋል። የፋኖን ብርቱ ተጋድሎ ተከትሎ ብልጽግና በአየር የተደገፈ ውጊያ ማድረጉን ከቦታው የደረሰን መረጃ ያመላክታል። ኮሪደሩን ከፋኖ ቁጥጥር ነፃ ማድረግ አለብኝ ብሎ በርካታ ኃይሉን ያስገባው የብልጽግናው ሰራዊት አገዛዙ ከሚጠብቀው በተቃራኒ እየተጓዘ ይገኛል። ቀጠናው ከጎረቤት ሱዳን ጋር መገናኛ መሆኑን ተከትሎ ለውጊያ የተላኩት ያገዛዙ ሰራዊት ወታደራዊ አዛዦች በኮንትሮባንድ ንግድ ተሳታፊ ሆነዋል። የአርሶ አደሩን ኮምባይነር እና የቀንድ ከብት በመሸጥ የጀመሩት የኮንትሮባንድ ንግድ የጦር መሳሪያ ማስገባትና ህገወጥ የሰዎች ዝውውርን በስፋት እየሰሩት ይገኛሉ። የራሱን ሰራዊት ጭምር ለህገወጥ የሰዎች አዘዋዋሪዎች እስከ ግማሽ ሚሊዮን ብር እየሸጡ ያሉት የብልጽግና ጄኔራሎች ያለፉትን 36 ሰዓታት ከፋኖ ከባድ ውጊያ ገጥሟቸዋል። የጣና ቴሌቪዥን ምንጮች ከውጊያው ቦታ እንደገለጹት የብልጽግና ሰራዊት በአየር የተደገፈ ውጊያ ቢያደርግም ፋኖን ግን ማሸነፍ አልቻለም ብለዋል። በሶስቱም አቅጣጫ የተከበበው የብልጽግና ሰራዊት ከከበባ ለመውጣት የጦር ሄሊኮፕተርና አምቡላንስን መጠቀሙንም ምንጮቻችን ተናግረዋል። የድሮን ድጋፍም አልተለየውም ተብሎለታል። ትናንት በምዕራባዊ ጎንደር ቀጠና ቋራና መተማ ላይ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አራት ክፍለ ጦሮችና የአማራ ፋኖ ካራ አማራ ክፍለ ጦር በጥምረት ባካሄዱት ተጋድሎ በብልጽግናው ሠራዊት የክፍለ ጦር አዛዥ ላይ እርምጃ መውሰዳቸውን መዘግባችን አይዘነጋም። ወደ ተከታዩ መረጃችን አለፍን። የወጣነው የአማራ ሕዝብ እስከ ዳግም ምጽዓት እንዲኖር ነው ሲል የፋኖ መሪው ተናገረም። ፋኖ ከቤቱ የወጣው ግለሰቦችን ለመጠበቅ ሳይሆን የአማራን ሕዝብ እስከ ዳግም ምጽዓት እንዳይጠፋ ለመጠበቅ ነው ሲል የአማራ ፋኖ በጎጃም አደረጃጀት መምሪያ ኃላፊ ፋኖ ሸቱ ጌትነት ተናግሯል። የአማራ ፋኖ በጎጃም አደረጃጀት ዘርፍ ኃላፊ ፋኖ እሸቱ ጌትነት የፋኖን ትግል አላማ አስመልክቶ ባስተላለፈው መልእክት፣ አማራነትን ወደ ክብሩና ልዕልናው ለመመለስ ነው የወጣ ነው። ለዚህ ዓላማ ደግሞ ማንኛችንም ልንሰዋ እንችላለን። ለዚህ ዓላማ ነው ታምነን የወጣ ነው። ሞታችን የሚቆመው ያኔ ነው ብሏል። የማይሞት ፍጥረት የለም ማለት ነው። ከመካከላችን የማይጎል የለም ማለት ነው። እስከ ነጻነታችን ድረስ አማራነትን ወደ ክብርና ልዕልናው ልትመልሱን የወጣችሁት ያኔ ነው ሐውልታችን የሚቆመው ፋኖ ሸቱ ጌትነት አክሎም ለአማራ ህዝብ የህልውና ትግል በየጊዜው ዋጋ የሚከፍሉ የትግል አጋሮችን መስዋዕትነት ለማክበር የግድ አሸናፊ መሆን አስገዳጅ መሆኑን ተናግሯል ጠላቶቻችንን አሸንፈን አዲስ አበባ ስንገባ በወሎ በጎንደር በሸዋና በጎጃም ተጋድሎ ሲያደርጉ ለአማራ ህዝብ ህልውና ሕይወታቸውን ለሰጡን ወንድሞቻችን ሐውልት በማቆም ነው የምንዘክራቸው ያኔ ሐዘናችንን እንወጣለን ሲል ተናግሯል ፋኖ ሸቱ ጌትነት በመጨረሻም ትልቁ ድል ከፊታችን ይጠብቀናል ሲል መልእክቱን አስተላልፏል። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። አቶ አወላ አርባም እንደ ደስታ ሊዳሞ ክስ ቀረበባቸው። የአብይ አህመድ የግል ንብረት የሚባለው ብልጽግና ፓርቲ በክልል የሾማቸው አስተዳዳሪዎች በብልሽሉ አሰራራቸውና ስር በሰደደ የሙስና ተግባራቸው ተደጋጋሚ ቅሬታ እየቀረበባቸው ይገኛል። የአፋር ክልል ርዕሰ መስተዳደር አወል አርባ እሳቸውና ቤተሰባቸው በከፍተኛ የገንዘብ ምዝበራ ተሰማርተዋልና ጠቅላይ ሚኒስተሩ አጣሪ ቡድን ልከው ያጣሩልን ሲሉ ደብዳቤ ለጠቅላይ ሚኒስትር ጽህፈት ቤት አስገብተዋል። በአቶ አወል አርባ ላይ የገንዘብ ምዝበራ ቅሬታ ያቀረቡት የክልሉ ባለሥልጣናት መሆናቸውን የገለጹት አስተያየት ሰጪዎች ርዕሰ መስተዳደሩ ክልሉን የግል ንብረታቸው አስመስለውታል ብለዋል። አቶ አወል አርባ ወንዱን ልጃቸውን አቶ አሚን አወል አርባን የአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ የምህንድስና ክፍል ዳይሬክተር እና የጨረታ አርቃቂ ኮሚቴ ሰብሳቢ አድርገው ሹመዋል። የሴቷ ልጃቸው ወይዘሮ ሩቅያ አወል አርባ የትዳር አጋር የሆኑት አቶ ሰይድ ደግሞ የህንፃ ተቋራጭ ሆነው በቅንጅት ነው ክልሉን እየዘረፉ የሚገኙት ሲሉም የቅሬታቸውን ዝርዝር መረጃ ያጋራሉ። በአቶ አወል አርባ ላይ ቅሬታ የቀረበላቸው የብልጽግናው ፕሬዚዳንት አብይ አህመድ ምን እንደሚወስኑ ባይታወቅም ጉዳዩን ተረጋግታችሁ በራሳችሁ መንገድ ፍቱት የሚል ምላሽ ሊሰጡ እንደሚችሉ ይጠበቃል። በቅርቡ የሲዳማ ክልሎ ፕሬዚዳንት ደስታ ሊዳመው ላይ የብልጽግናው ሊቀመንበር አጣሪ ኮሚቴ የተባሉ ሹሞችን እስከ መላክ ደርሰው እንደነበር አይዘነጋም። በወቅቱም አቶ ደስታ በአቶ መልአኩ አለበል የተመራውን የአብይ አህመድን ልዩ ልኡክ ስራ ስላለብኝ በሌላ ቀን እንገናኝ ብለው ሳያገኟቸው እንደቀሩ አይዘነጋም። በሌላ በኩል ለብልጽግናው ሊቀመንበር የገባው ደብዳቤ የተሰናዳው በቀድሞው የክልሉ ርዕሰ መስተዳድር አቶ ስዩም አስተባባሪነት ነው። አቶ ስዩም ደግሞ በአቶ አወል አርባ ላይ ቂም አላቸው። እድሉን ተጠቅመው ለበቀል ነው ይህን ያስተባበሩት ሲሉ ለአቶ አወል አርባ ቅርበት ያላቸው ምንጮቻችን ተናግረዋል። በተለይም አቶ ስዩም አወል ለሦስት ዓመታት አፋርን እንዲያስተዳድሩ በህዋት ተሹመው የነበሩ ሲሆን የሁዲዱ ሊቀመንበር ስልጣን ላይ ከወጡ በኋላ አቶ ስዩም ተነስተው አቶ አወል አርባ ቦታውን ተረከቡ። ከስልጣናቸው የተነሱት አቶ ስዩም በወቅቱ አኩርፈው ወደ መቀሌ መጓዛቸውና በግልጽም ተቃውሞ ማስነሳታቸው አይዘነጋም። የዛሬው የቅሬታ ደብዳቤም አጋጣሚውን ተጠቅመው አቶ አወል አርባን ለመበቀል የታለመ መሆኑን ምንጮቻችን ተናግረዋል። ተከታዩ መረጃችን ስናልፍ ደግሞ የዲፕሎማሲ ዜናን እናገኛለን። የጅቡቲ መንግሥት ከኢትዮጵያ መንግሥት የቀረበለትን የጊዜ ስጠኝ ልመና እንዳልተቀበለው አስታወቀም። የእስማኤል ኦመር ጌሌ መንግሥት በጅቡቲ የሚኖሩ ኢትዮጵያውያንን ወደ አገራቸው ይመለሱልኝ ሲል ማሳወቁ ይታወሳል። በተለይም የብልጽግናው መንግሥት ከኤርትራ መንግሥት ጋር ውጊያ ለመክፈት መዘጋጀቱን ተከትሎ ጎረቤት አገራት ስጋት ገብቷቸዋል። በዚህ የተነሳም በተለይ በሶማሌላንድ በጅቡቲና በሱዳን የሚኖሩ ኢትዮጵያውያን ከሚኖሩባቸው አገራት መንግስታት ማሳሰቢያ ተሰጥቷቸዋል። መንግስታችሁ ይውሰዳችሁ የሚለው የአገሪቱ መንግስታት መልእክት እረፍት የነሳቸው ኢትዮጵያውያን ስደተኞች ከባድ ስጋት ላይ መውደቃቸውን ተናግረዋል። በጅቡቲ የሚኖሩ ኢትዮጵያውያን በፈቃደኝነት ወደ አገራቸው ተመለሱ ብሎ የጅቡቲ መንግስት የጊዜ ገደብ አስቀምጧል። ይህ የጊዜ ገደብ እንዲራዘምለት ተማጽኖ ያቀረበው የአብይ አህመድ መንግስት ልመናው ተቀባይነት አላገኝለትም። የጅቡቲ መንግስት ከኢትዮጵያ መንግስት የተጠየቀውን ጊዜ አራዝምልኝ ተማጽኖ እንዳልተቀበለው ይፋ ያደረገው በጅቡቲ የኢትዮጵያ ኤምባሲ ነው። ከመጋቢት 25 እስከ ሚያዝያ 24 ድረስ በራሳቸው ፈቃድ ጅቡቲን ለቀው እንዲወጡ ትዕዛዝ ከተላለፈባቸው ዜጎች መካከል ኢትዮጵያውያኑ እንደሚበዙበት በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ትናንት ከጅቡቲ የሀገር ውስጥ ደህንነት ባለሥልጣናት ጋር ባደረገው ውይይት ኢትዮጵያውያኑ ብዛት ስላላቸው በቂ ዝግጅት ጊዜ እንዲያገኙ ቀነገደቡ ገደቡ በሦስት ወር እንዲራዘምላቸው ጠይቆ የነበረ ቢሆንም የተሰጠው ምላሽ ግን ውሳኔው እንደማይቀለበስ ነው። በዚህ የተነሳም በጅቡቲ የሚኖሩ ኢትዮጵያውያን ፊት ከነሳቻቸው ያቺ አገር በራሳቸው ፍቃድ ለመውጣት የቀራቸው የዘጠኝ ቀን ጊዜ ብቻ ነው። ኢትዮጵያውያን ስደተኞች በማይናማር በየመን በሳውዲ አረቢያና በሱዳን በአስከፊ ሁኔታ ላይ እንደሚገኙ ይታወቃል። የብልጽግናው መንግሥት የውጭ ጉዳይ ፖሊሲ ዜጋ ተኮር ነው ብሎ ደጋግሞ ቢናገርም በውጭ አገራት በአስከፊ ሁኔታ ውስጥ የሚገኙ ዜጎቻችን ጥቅም በማስከበርና ደህንነታቸውን በማስጠበቅ በኩል ግን እጅግ ደካማ መሆኑ የአደባባይ ሚስጥር ነው። የጅቡቲን ውሳኔ ተከትሎ አስተያየታቸውን ለጣና ቴሌቪዥን የሰጡ አንድ አንጋፋ ዲፕሎማት ይህ ሁሉ የሆነው በመንግሥት የዲፕሎማሲ ውድቀት የተነሳ ነው ብለዋል። በተለይም ከጎረቤት አገራት ጋር ወደ ጦርነት ለመግባት የሚተነኩስ መንግስት የሚመራቸው ዜጎች በጎረቤት አገራት በስጋትነት መታየታቸው የተለመደ ነው ሲሉ ተናግረዋል። በጅቡቲ የኢትዮጵያ አምባሳደር ሆነው የቆዩት የእሁዱ ብርሃኑ ጸጋይ ነበሩ። አምባሳደር ብርሃኑ ጸጋይ በአሁኑ ሰዓት በውጭ ጉዳይ ሚኒስትር ዴታ ሆነው መሾማቸው ይታወሳል። አቶ ጌታቸው ረዳ ለብልጽግና መንግስት ጠቅላይ ሚኒስትር የአፍሪካ ቀንድ አማካሪ ተደርገው መሾማቸው ይታወሳል። በጅቡቲ፣ በፑንትላንድ፣ በሶማሊላንድና በሱዳን የሚኖሩ ኢትዮጵያውያን ዜጎችን በተመለከተ አቶ ጌታቸው ረዳ ላለቃቸው ምን አይነት ምክረ ሀሳብ ሊሰጡ እንደሚችሉ ወደፊት የምናየው ይሆናል። በመጨረሻም የሱዳን ጦርነት ለብልጽግና ቀጥረኛ ወታደር እንዲያገኝ እድል ሰጥቶት አልተባለም። ለሁለት ዓመታት የተካሄደውና በሚሊዮን የሚቆጠሩ ሱዳናውያንን ያፈናቀለው ጦርነት አሁንም ተባብሶ ቀጥሏል። በሱዳን ጦርነት ታላላቆቹን አገራት ጨምሮ በድምሮ 18 አገራት ቀጥተኛ ተሳታፊ ሆነውበታል። ይህ ደግሞ ጦርነቱን ውስብስብ እንዲሆንና ቶሎ መፍትሄ እንዳይገኝለት አድርጎታል ሲሉ የአፍሪካ ቀንድ ተንታኞች ይናገራሉ። በሱዳን ጦርነት ቀጥተኛ ተሳታፊ ሆነው አንደኛውን ወገን እየደገፉ ጦርነቱን ካባባሱት መንግስታት መካከል የአብይ አህመድ ብልጽግና አንዱ ነው። የተባበሩት አረብ ኤሚሬቶችን ተከትሎ በሱዳን ጦርነት ተሳታፊ የሆነው የአብይ አህመድ መንግስት በሱዳን ሕዝብ ላይ የከፋ እልቂት የሚያደርገውን የሐምዳን ዳጋሎ ሰራዊት ሲደግፍ ቆይቷል። በወቅታዊው ጦርነት የጄኔራል አልቡራን መንግስት በከፍተኛ አሸናፊነት ስሜት እየገሰገሰ ሲሆን አብይ የሚደግፉት የአምዳን ዳጋሎ ጦር ደግሞ ወደ ዳርፉር አፈግፍጓል። ይህን የጦርነት የኃይል መበላለጥን ተከትሎ ለብልጽግናው መንግሥት አንድ ትልቅ ዕድል ቀርቦለታል ሲሉ የአፍሪካ ቀንድ ተንታኝ ለጣና ቴሌቪዥን ተናግረዋል። የአማራ ጦርነት መራዘሙን ተከትሎ ብልጽግና የሰራዊት ቁጥር መቀነስና የመዋጋት ሞራል ማጣት ስጋት ገብቶበታል። በዚህ በኩል ደግሞ በኤርትራ ላይ ጦርነት ለመዝመት እያሟሟቀ ይገኛል። ይህን ተከትሎም ከፍተኛ ወታደራዊ ክፍተት የተፈጠረበት የብልጽግናው ሰራዊት የሱዳኑ ጦርነት ቅጥረኛ ወታደሮችን ለማግኘት እድል እንደፈጠረለት ለጣና ቴሌቪዥን የደረሰው መረጃ ያመለክታል። ከዲፕሎማቲክ ምንጮች እንዳረጋገጥነው የብልጽግናው አገዛዝ ከ1 ሺህ እስከ 5 ሺህ የሚገመት ቅጥረኛ ወታደር ሳያገኝ እንዳልቀረ ለማወቅ ችለናል። በስደተኛ ስም በቤንሻንጉል ጉሙዝ ክልል በኩል እንዲገቡ የተደረጉት እነዚህ ቅጥረኛ ወታደሮች በቀጣዮቹ ጥቂት ቀናት የውጊያ ስምሪት ሊሰጣቸው እንደሚችል ምንጮቻችን ጨምረው ገልጸዋል። የደህንነትና የዲፕሎማቲክ ምንጮቻችን እንዳረጋገጡልን ቅጥረኛ ወታደሮቹ ከጄኔራል ሐምዳን ዳጋሎ ሰራዊት የተገኙ ሳይሆን እንዳልቀረ ግምታቸውን ተናግረዋል። ጄኔራል ሐምዳን ዳጋሎ በሱዳን ጦርነት ከመወጠራቸው በፊት ዋና ስራቸው ቅጥረኛ ወታደሮቹን እያከራዩ ገቢ መሰብሰብ እንደነበር ይታወቃል። በስደተኛ ስም ወደ ቤንሻንጉል ጉሙዝ ክልል ከገቡት የምዕራብ ሱዳን ተወላጅ ቅጥረኛ ወታደሮች በተጨማሪ ከአራት ዓመት በፊት ማይካድራ ላይ አማራን ጨፍጭፎ ወደ ሱዳን የተሻገረው ሳምረ የሚባለው የህዋ ጨፍጫፊ ቡድንም በክፍያ ለመዋጋት ዝግጁ መሆኑን ካስታወቀ ቆይቷል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የያዝናቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችንን በያላችሁበት የምድር ጥግ ሁሉ ይድረሳችሁ እያልን በዚሁ እንሰናበታለን። ሰላም ዋሉ።